ይችላል ሲጽፍ፣ ለሱ ምላሽ ስትመልስለት፣ ያ ሰው ምን ብሏት ነው? ምን ሆና ነው ይህን ያክል የተናገረችው? ሰው አይ ነው፣ ገባክ? ምን አይስ ባለጌ ክፍታፍ፣ እንደው በቃ ሁሌ እንደተሳደበ ታስጠላ፣ ንቀቷ፣ ሰው ሁሉ በቃ ይሄንን ነው የሚሉ፣ ገባ ላይ አያውቁም፣ ምን ሆና ነው? ቴዲ ያው እኔ እናንተ አልተሰዳደብንም ነው፣ ስንሰራ ሁሌ የምንጫወተው ተከባብረን ነው፣ እየተሳሳቅን ግን፣ አንዱ ይመጣና ትንኩስ ያደርጋል? እኔም ዝም አለልም፣ ገባ በዛው ትቀጥላል። ከዛ እነሱ ይበርዳል ከዛኔ እንደ እብድ ይታያል። እሺ ቴዲ፣ እንዴት ነው አሁን ምታስኬደው? እኮ ግራ ገባኝ። ትንኩስ ያደርገዋል አንተ እንደ እብድ ስትጮህ፣ እነሱ እንደ ዝምተኛ ጸባይኛ በቃ ከዛኔ ላይ እንደ መጥፎ እግዚአብሔር ከም ከዛ ይመጣሉ። ኮሚቴ ከማን የምትስማሚ እኮ ስንቱ ተባላሽ እንደው ሰው መያዛት ይሉዋል። ማን የተነኮሳት ምን ሆና ነው እንደዚህ ሆነችው? አይሉም እና ላይክ እግዚአብሔርን በጣም ከባድ ነው። ግን ይሄን ግጥም እሺ ይሄን ግጥም ላንብብልሽ? አያ እንዴ ከእንት ላይ አንብበ ነው ካ ሙሉን ጠፍቶብኛል። አንብብልኝ። አይ የምነው እመብርሃን ኢትዮጵያን ጨከንሽባት? ምነው ቀንሽን ረሳሻት? እስከ መቼ ድረስ እንዲህ መቀነትሽን ታጠብቂባት ልቦናሽን ታዞሪባት ፈተናዋን ሰቀቀኗን ጣራዋን ይበቃል ሳትያት። አላንችኮ ማንም የለም። አውሮፓ እንደው ትናገዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ ባጭ ጫንቋን እንደ ኮረብታ ተጭኗት ና ብላ እውነት እንዳታይ አንገቷን ቁልቁል ጠምዟት ነፍሷን ድጦ ያስበረክካት ስልጡን ብኩል መጻጉናት እና ፈርቼ እንዳልባክል ሲርቀኝ የኃይለ ሽምጋጋን አንቺ ካጠገቤ አትራቂ በርታ መብርሃን ቃል ኪዳኔን እንዳረሳት እንዳልዘነጋት ኢትዮጵያን አሁን ብቻዬን እሸሸግበት ጥጋጣው ጸናበት ልባጣው እማማ ኢትዮጵያን መንፈስ ተፈቶ እንዳይሰጋው አዋጅ የምስራች ብዬ የትብት ምግቤን ገድፌ ከእናቴ ማዕፀን አርፌ ከአፈሯ አጥንቴን ቀፍፌ ደሟ ከደሞ አጥንፈፌ ከወዛወዜን ወዜ ንቀፍፌ በህፃን እግሬ ድሄ ባት በእል ማክናፌ ከንፌ እረኝነቴን በሰብሏ በምትዋላ ባሳልፌ ከጫጮትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደወዙ ፍሳሽ በገጠር የደመና ዳስ በገደል ሸለቆ አዳራሽ ከቆቅና ከሚዳቆ ከዥግራ ጠረን ስተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ነው ከፍልፈል ጋር ሩጫ ስገጥም ከቀበሮ ድምብቆሽ ተናዳ ጫፍ ሳራጨዳ ለግጥላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ እራት ለማታቸው ትንሽ ድርቆሽ። ለግልገሌ ከአውሬ ከለል ማሳውስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለውራ ሲነዳ ፈረስ ግልቢያ ስሸመጠጥ ከወፎች ዜማ ሲቀዳ ልቤ በንፋስ ተንሳፎ በዋሽንቱ ዋይታ ሲቀዳ። ያችን ነው ኢትዮጵያ ምናል መብርሃን ረሳሻት ያችን የልጅነት የምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞች የፈጥ ተስፋ ብጻት ያችን የልጅነት አዛኝቱ እንዴት ብለሽ ጥርሶችሽን ተነክሽባት ስሜን በስምሽ ሰይሜ በአገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጽሐፍት ካንቺ ተቆራኝታ ድሌ ካንቺ ተቆራኝታ ነፍሴ ተቀፋ ደጀ ሰላም ከቤተልሔም ቅዳሴ አኮ ቀፎ ዳባ ለብሶ ቅኔ ዘርፉ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብስ ተኪኖ አጊጦ በብራ አክሊል ተሸልሞ መብርሃን ያቺ ጽላት ነፍሴ ላይ በሳታትሞ የመናኒው አባ ተድላ ረድሆኝ አብሮኝ ታድሞ የወቴ እምነትሽን ጸንሶ ስጋ ፍቃዴ ስጋ ፍቃዴ ተድሶ ለህንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይኔ የሆነሽን የእምነቴ ፋኖስ ለዋዜማሽ ግሽን ማርያም ለክብርሽ ደብረ ሊባኖስ። ስሮጥ በወንበሩ አኖርሽኝ በአንበሳው በቅዱስ ማርቆስ ከመሰጭኝ የፍርሃት ጦስ ምነው በረኝነት እድሜ አይኔ ለመጓጎጣት የለውስ የጋኔ ነጥን ባንሳ ከንፎ ወርዶ በጨለማ በርኖስ ባክሽ መብርሃን ይብቃሽ፣ ባክሽ ምስለ ፍቅር ወልዳ ጽናት ስጭኝ እንድካፈል የእናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድ ቀምስ ከነደረችበት እህት ሆነ የእሷን ሞት እኔ እንደመጣት ገለዋ ገላይ እንዲሆን ሎሬት ጋ ታውቂ አታውቂው፣ ረዘመ ረዘመ አይ ነው ካላወቅሽ፣ ይረዝማል። ለሚያቁ ሰዎች ግን በጣም በትዝታ ይወዝዳቸዋል። በጣም የሚወደድ ግጥም ነው። ዋዲ አምልቶ የነቴ ይቅርታ ረዝም አላለች። አንዱ አሳቀይ ምን እንዳለ ታውቃለህ? አንዱ ምናለኝ ምናለኝ፣ የፍቅር ግጥም ያነባል ብዬ ስጠብቅ ይሄን ግጥም፣ በጣም በፍቅር የሚያደምጡ ሰዎች አንባቢዎች ናቸው። ዝም ብሎ

ተስ ተስፋ ባጣ ምድረበዳ የአንድ እውነት ይሆና ልዳ እናቱ ፋሽጎኝብሽአልችልምን ግጥም ማርያም፣ ስድ ንባብ ነው የሚመስለው፣ ስድ ንባብ ነው ቴዲ የሚመስለው። ያሸዋ ላይ አሳ ልጠፋ ያለሽ ነፍስ፣ ወይኔ አምላኬ